ወንዶች የማይገባችሁ ሴቶች ፍቅር ሲይዘን ብቻ የምናደርጋቸው ነገሮች። አሁን ሴት ልጅ ስትወድህ ለአንተ የፍቅር ስሜት ሲኖራት የምታደርጋቸው ነገሮች አሉ። እነዚህ ነገሮች ግን ለምን እያደረገች እንደሆነ አልገባህም፣ አልተረዳትም። ሳይገባህም የወደደችህን ሴት ልትርቅና ልትገፋ ልታስቀይም ትችላለህ። ለዛም ነው ዛሬ ከእኔ ከእህትህ ጋር እስከ መጨረሻው መቆየት ያለብን። እኛ ሴቶች ፍቅር ሲይዘን የምናደርጋቸውን እናንተ ወንዶች ደግሞ የማትረዱንን ነገር አንድ በአንድ በግልጽ እነግርሃለሁ። ከአንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁኝ ቆዩ። ሰላም ሰላም ውዴ፣ ናፊዳርቲ ቤተሰቦች እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም እንደሰማችሁት ቆንጆ በሆነ በሌላ ቪዲዮ ተመልሼ መጥቻለሁ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። እኔ ናፊ ዳር ነኝ። ስለ ፍቅር የምናወራበት የምንማማርበት፣ የምንመካከርበት ቤት ነው። ሰብስክራይብ በማድረግ የደውል ምልክቱን በመጫን ተቀላቀሉ። የእኔ ውድ ቤተሰቦች፣ ቪዲዮ እንደለቀቁ ናፊ እንኳን ደህና መጣች፣ በርቺ፣ እንወድሻለን የምትሉኝ በጣም በጣም አመሰግናለሁ በጣም ነው የምወዳችሁ። ከመጀመራችን በፊት ግን አንድ ነገር ልጠይቃችሁ። ሁላችሁም የኔ ቪዲዮዎች በምታዩበት ሰዓት ላይ ቪፒ እና አብርታችሁ እዩልኝ እና ደግሞ ላይክ አድርጉት። አደረጋችሁ? እሺ፣ መጀመር እንችላለን። የመጀመሪያው ነገር እንግዲህ ምንድነው፣ የምትወድ ሴት ስህተቶችን አይታ አታልፍም። አዎ ስህተቶችን በምትሰራበት ጊዜ ታርመሃለች፣ ታስታውስሃለች፣ ለምን እንደዚህ ያደረግህ ብላ ትወቅሳለች። ይህንን የምታደርገው ደግሞ ስለምትወድ ነው። ስለምትወድ እንድትሻሻል ትፈልጋለች፣ እንድትለወጥ ትፈልጋለች። ስህተቶችን አይታ እንዳላየ ማለፍ አትችልም። ይሄ ከፍቅር ከመውደድ የመጣ ነው። ግን አንዳንድ ጊዜ ወደ ጭቅጭቅ ያመራና በቃ እንደውም አንዳንድ ነገሮች ሲባሉ እሰማለሁ። ካልጨቀጨቀችህ በቃ ፍቅር የላትም ለአንተ ፍቅር የላትም አትወድህም የሚባሉ ድምዳሜዎች ላይ ራሱ የደረሱ አንዳንድ ሰዎችን እሰማለሁ። ግን እኔ በዛ ሀሳብ አልስማማም፣ ምክንያቱም ጭቅጭቅ ጥሩ ስላልሆነ። ግን ደግሞ እረዳለሁ፣ የተወሰደበትን ኮንሰፕት እረዳለሁ። ከዚህ እንደመጣ ይገባኛል። ሴት ልጅ ስትወዱ ስታፈቅር ስህተትህን እያየች እንደ ተሳሳት እንዳጠፋ እያየች ማለፍ ይከብዳታል ከፍቅሯ የመነጨ ማለት ነው እንዴት ነው የቅርባችን የሆነ ሰው የምንወደው ከቤተሰብም ሊሆን ይችላል የሆነ ነገር ሲያደርግ እኮ ምን አገባኝ ያንልም አደለ የራሱ ጉዳይ ያንልም አደለ እንዲሻሻል እንፈልጋለን እንመክረዋለን ታላቅም ከሆንን ደግሞ መቅጣት ባለብን መንገድ እንቀጠዋለን ምናምን በቃ ብዙ ፊት የምንነሳለን አጥፍቶ ስናገኝ አደለም ቤተሰብ ውስጥ ያለ ነገር ነው አደለ የምንወደው ሰው ስህተት ሲሰራ በቃ ሪያክት የምናደርግበት መንገድ አለን አይደለም። ያ ነገር ነው ወደ ፍቅር ግንኙነት የሚመጣው። ሴት ልጅ ስትወድ ስታፈቅር፣ የወደደችው ያፈቀረችው ሰው የሚሰራቸውን ስህተቶች ዝም ብላ እንደ ሌላ እንደ ማንኛውም ሰው አታልፍም። ለዛም ስህተትህን ትነግረሃለች። በቀደም እንደዚህ አድርገህ ነበር፣ ለምን እንደዚህ አደረግህ? ለምን እንደዚህ ሆነ? አላረግም ብለኸኝ ነበር፣ ለምን ይህንን እናደርግ? ለምን ደገምከው? ብላ ታናግረሃለች ግን ይህ የምንነጋገርበት የምናወራበት መንገድ አንዳንድ ጊዜ ትክክል አይሆንም። እንዴት ይሆናል? የምናወረው ወይ በመጮህ ሊሆን ይችላል፣ ወይ ባለመደማመጥ ሊሆን ይችላል፣ ወይ በጣም አግረሲቭ ሆነን ሊሆን ይችላል። እና ነገሮች ወዴት ያመራሉ? ወደ ጭቅጭቅ ያመራሉ። ስለዚህ በተቻለ መጠን ተረጋግቶ መነጋገሩ ጥሩ ሆኖ ሳለ ስህተቶችን ግን አይታ ማታልፍ፣ ስህተቶችን የምትነግር እንድትታረም የምትጥር ከሆነ የእውነት ወዳ አፍቅራ ነው ማለት ነው። ይህንን አንደርስታንድ ልታደርጉ ይሄ ሊገባችሁ ይገባል። እንደውም ስተታችሁን የማይነግራችሁ ስተታችሁን እማያርምላችሁ ስተታችሁን የማያሳያችሁ ሰው ነው የሚጎዳችሁ። እንግዲህ የፍቅር ግንኙነት ላይ አጠገብ ያለች ሴት ብዙ ነገርህን ስላንተ ታውቃለች እና ካንተ ቀጥሎ ከቤተሰብም ደግሞ በኋላ ላይ ምታውቅናት የቅርብ ሰው ናት። አንዳንድ ነገሮች ለቤተሰብም ለጓደኛም የማናሳያቸው ባህሪዎቻችን፣ ማንነቶቻችን የፍቅር ግንኙነት ላይ በግልጽ የሚወጡበት ነው እና ከእሷ የሚቀርብበት በደንብ የሚያውቅ ላይኖር ይችላል፣ እንደየ ሁኔታው። ስለዚህ በዛ ሰዓት ላይ ስህተትን አይታ የማትነግርህ ከሆነ እንደውም አደጋ ውስጥ ነው ማለት ነው። ስለዚህ ስህተቶችን በምትነግረ ሰዓት ላይ ወዳህ እንደሆነ አፍቅራህ እንደሆነ ያንተ ነገር ያገባኛል ብላ ለውጥህን ፈልጋ እንደሆነ አንድርስታንድ ማድረግ ይኖርብሃል ማለት ነው። ስለምትወድ ስለምታፈቅር ነው። የማይወድ ሰው ምንም ማድረግ ምንም ግድ የለው፣ ስህተት ሰራህም ትክክል ሆኖ አይጨቀውም። እዚሁ ጋር አየሁ። እሺ፣ አንድ ነገር ማንሳት የምፈልገው ሁሉ ጊዜ ደግሞ የሆነ እንከንህን የሚለቅሙ ሰዎች አሉ። በፍቅር ግንኙነት ላይም እንከንህን በቃ እያንዳንዱ ነገር እንደዚህ ያድርጋል፣ እንደዚህ ያድርጋል እያለች ያንተ ነገር ምንም የማይጥማት በቃ ሙሉ ነገርህ ስህተት እንደሆን እንዲሰማ የምታደርግ ሴት ደግሞ አለች። እሷን ሴት ማለት አይደለም። እሷ ከነጭራሽ ሆኖ አልወደደችም ማለት ነው። ምንም ያንተ ጥሩ ነገር የማይታያት ከሆነ አደጋ ውስጥ ነው፣ ችግር ነው እኔ እያልኳቸው ያለሁት ስህተት ስትሰራ ግን ስህተትን የምትነግር ምታሳውቅ ይሄ እንደዚህ አይደረግም፣ ይሄ እንደዚህ አይባልም፣ ይሄ እኮ መሆን የለበትም የምትል ሴት ከሆነች የእውነት ወዳ አፍቅራ ነው ማለት ነው። ሁለተኛ የምትወድ ሴት አብራ ትሆናለች። አሁን ብዙውን ጊዜ አብራ ስትሆን መሄጃ ስለሌላት ሊመስልህ ይችላል። በቃ የሚደውልላት ስለሌለ፣ የሚያወራት ስለሌለ፣ እንገናኝ የሚላት ስለሌለ እንደዚህ አድርጋችሁ የምታስቡ አንዳንድ ወንዶች አላችሁ። አብራህ ያለችው ለአንተ ጊዜ እየሰጠች ያለችው ሌላ ሰው ስለሌለ ሌላ እንገናኝ የሚላት ሰው ስለሌለ ሳይሆን ከአንተ ጋር መሆን ፈልጋ አንተን ብላ ነው፣ ወዳህ ነው። ይህንን አንዳንድ ጊዜ በቃ መቀበል አትፈልጉም። በቃ የሆነ ምክንያት ሰበብ ትደረድራላችሁ እና ሌላ የሚጽፍላት ሰው እንዳለ በማንኛውም ጊዜ ነው ማወራችሁ። ሴት ልጅ የሚፈልጋት በቃ የሆነ ወንድ አለና ያን ወንድ ሳትመርጥ አንተ ጋር የተገኘችው ለአንተ ጊዜ እየሰጠች ያለችው አንተን እያወራች ያለችው በስልክም ሆነ በምንም ሆነ ለአንተ ጊዜ እየሰጠች ያለችው ወዳ አፍቅራ ለአንተ የፍቅር ስሜት ኖሯት እንደሆነ አንደርስታንድ ልታደርግ ሊገባህ ልትረዳት ይገባል። አንዳንዶቻችሁ ቸል ትላላችሁ። የሆነ ጊዜ ስትሰጥህም ምንም ስታደርግ በቃ የሆነ ፈላጊ ስለሌላት ብቻ እዛ ጋር የተገኘችው ሌላ የምትሄድበት ቦታ ስለሌላት አንተ ጋር የመጣ ተሰጣች ይመስልሃል። ስትመጣ ግን ጓደኞቿን ትታ ቤተሰቦቿን ትታ ይነ አስቀድማ አንተን አስቀድማ ወይ ተደብቃ የምትመጣበት ጊዜ እኮ ይኖራል። ብዙ ነገር ነው የምታደርገው። ሴት ልጅ ፍቅር ውስጥ ስትሆን ብዙ ርቀት ነው የምትሄደው። ትክክል ነው፣ ትክክል አይደለም፣ አይደለም አሁን እዚህ ጋር እያወራን ያለ ነው ግን ጓደኞቹ አንተ ከአንተ ጋር ለመሆን ስትል ቤተሰቦች አንተ ደብቃ ምልት ወጣ ትችላለች። እነዚህን ሁሉ ነገሮች የምታደርገው የአንተ ጋር ስትገኝ በቀየት የት መሄጃ ስለሌላት ሌላ የሚያዋራት ሰው ስለሌለ አይነት አድርጋችሁ የምታስባላችሁ። ይህንን አትረዱም ብዙዎቻችሁ ግን አብራ ስትሆን ጊዜ ስትሰጥ ለአንተ የፍቅር ስሜት ኖሯት ከአንተ ጋር መሆን አስደስቷት ከአንተ ጋር መሆን በልጦባት ቅድሚያ እየሰጠች እንደሆነ አንደርስታንድ ማድረግ ያስፈልጋል። አንዳንድ ጊዜ ምንድን ነው በእጅ ያዙት ወርቅ ይባላል። ስርስር ስትል አጠገብ አጠገብ ስትል በቃ ምንም የሆነ መሄጃ የሌላት ነገር አድርጎ ማሰብ በጣም ትልቅ ስህተት ነው። ብዙውን ጊዜ ምን ያጋጥማል? እንደውም እናንተ ማስተውላችሁ ከሆነ ትነግሩኛላችሁ፣ ኮሜንት ላይ ጻፉልኝ። አንዲት ሴት የፍቅር ግንኙነት ውስጥ ሆና ብሬክ እንዳደረገች ወዲያውኑ ወደ ሌላ የፍቅር ግንኙነት የምትገባበት ቻንስ ሰፊ ነው። ብዙ ጊዜ እንደዚህ አይነት ነገር ሀፕን ያደርጋል። ሰማ አለው ይሄንን ነገር በጣም በተደጋጋሚ ና ያ የሆነበት ምክንያት ምንድን ነው? ከአንተ ጋር በነበረችበት ጊዜ ሌላ የሚያወራት ሌላ የሚያወራት በቃ ሰው ስለነበረ ነው። ኢሚዲት ወደዛ ሰው ሽፍት የምታደርገው ትክክል ነው ትክክል አይደለም እያልኩ አደለም። ግን ሰው አለ ነው በቃ የሚሞክር የሚያወራት እንገናኝ የሚላት ምናምን ሰው አለ ያንን ብሎክ ማድረግ አለባት ምንም ጥያቄ የለውም ግን በቃ ሰው አለ የሚፈልጋት ሰው አለ አንዳንድ ጊዜ ካንተ ጋር ስትሆን በቃ የሆነ የሚፈልጋት የሌለ እንደዛ አይነት ነገሮችን የምታስቡ ወንዶች አላችሁ አላችሁና ተጠንቀቁ። ስለምትወድ ስለምታፈቅር ነው ከአንተ ጋር ያለችው። ጊዜ የምትሰጥ ቅድሚያ የምትሰጥ ሌሎች ነገሮችን አስበልጣ የምትመጣውና ይህንን ተረዱ ወንዶች። ሶስተኛ የምትወድ የምታፈቅር ሴት የምታደርገው የምታሳይ ነገር አንዳንድ ጊዜ ማትረዱ ችላ የምትሉት ስለ ደህንነት ያሳስባታል ነው፣ በቃ ደና መሆነ ያሳስባታል። ደና መሆን መጀመሪያ አካባቢ እንግዲህ መብላት፣ መጠጣት ውሉ ያለ ነገር በቃ ስለአንተ ለማወቅ መፈለግ እነዚህ ሁሉ ነገሮች የሚያሳስቧት የሚያስጨንቋት በተለይም ደግሞ ይሄ ደህንነት አለ አደለ? ደህንነት ስንል እንግዲህ ብዙ መንገድ አለ። ፊዚካሊ አለመታመም፣ ደህና መሆን፣ ጤነኛ መሆን ከዛም ሲያልፍ ደግሞ ሳይኮሎጂካሊ የሚያስጨንቁ ነገሮች አለመኖራቸው ሲጨንቅ ደግሞ ከዛ እንድትወጣ መጣር ምናምን፣ እነዚህ የወደደች ያፈቀረች ሴት ናት የምታደርገው። እና አንዳንድ ጊዜ እናንተ በሆነ በስራም ተጨናንቃችሁ ብቻ በብዙ መንገዶች ይሄንን ነገር አንደርስታንድ እንዳታደርጉ አጠገብ ያለች ሴት ስለአንተ ደህንነት ካሳሰባት፣ ስለአንተ ከተጨናነቀች፣ ያንተ ነገር ጉዳይ ብላ ያዘች ደህና እንድትሆን እንዳትጨናነቅ የምትፈልግ የምትጥር ከሆነ ወዳ አፍቅራ ነው፣ ለአንተ የፍቅር ስሜት ኖሯት ነው። እና ይሄንን አንደርስታንድ አድርጉ። ብዙ ነገሮች ይኖራሉ ላይፍ ላይ እና ሴት ልጅ ደግሞ ብዙ ጊዜ አውጥታ ደፍራ ፍቅሯን ብዙ የምትናገር አይደለችም፣ እንደዚሁ የምታሳይ በተግባር ሞር ብዙ ነገሮችን የምታደርግ ናት። እና ስለዚህ ይህንን መረዳት የእናንተ ፋንታ ነው ማለት ነው። ስለ ደህንነት የምታስብ ከሆነ ያንተን ነገር ማወቅ የምትፈልግ ከሆነ ደህና እንድትሆን እንዳልኳቸው ፊዚካሊም ሳይኮሎጂካሊም ደህና እንድትሆን የምትሞክር የሚያሳስባት ደህንነት ከሆነ ወዳ አፍቅራ ነው። ሌላ ምንም ምክንያት የላት። በመጨረሻ የወደደች ያፈቀረች ሴት ብዙዎቻችሁ የማትረዱት እንዳለህ አድርጋ ትቀበልሃለች። በመጀመሪያ ማንነትህን ማለት ነው፣ ባህሪ አይደለም ቅድም አንደኛ ላይ ብያችኋለሁ አይደለም። የሆነ ባህሪን ስታይ፣ ጥሩ ያልሆነ ነገር ስታይ፣ ስህተት ስትራ ታረማሃለች። ስለምትወድ ማለት ነው። እንድትሻሻል እንድትለወጥ ስለምትፈልግ ነገ ከአንተ ጋር አብራ መሆንን ስለምታስብ ማለት ነው። ማንነትንህን ግን ትቀበላለች። የመውደድ የማፍቀር መገለጫው ለወንድም ለሴትም ዋነኛው ማንነትን መቀበል ነው። አንተነትህን፣ መልክህን፣ የተወለድክበትን እስካሁን የገነባው ማንነት አለ አደለ? አንተነትህን ትቀበልሃለች። ግን ደግሞ የሆነ እማትፈልገው የማይመቻት የማይጠቅምህ ነገር ደግሞ ካየችብህ፣ ለመለወጥ ጥግ ድረስ ነው የምትሄደው። እውነት እንዳፈቀረች ሴት ዋጋ የሚከፍል መስዋዕትነትን የሚከፍል የለም ብዬ ነው የማስበው። እውነት ጥግ ድረስ ነው የምትሄደው፣ ሴት ልጅ ስትወድ ስታፈቅር ሱስን ምሳሌ ማንሳት እንችላለን። በጣም ብዙ ሴት ሱሰኛ ከሆነ ወንድ ጋር የፍቅር ግንኙነት ውስጥ ትገባለች። ምንድ ነው የምታስበው? ለውጦዋለው፣ ቀይሯለው የሚለው ነው የምታስበው። እና ብዙ እርቀት ነው የምትሄደው። የተሳካላቸውም የቀየሩም ሴቶች አሉ። እንደዚው ደግሞ ያልተቀየረም አለ። እስካሁን ድረስ ተስፋ ሳይቆርጡ ደግሞ የሚሞክሩ የሚጥሩ ሴቶችም አሉ። በጣም ብዙ ነው የማውቃቸው እና ሴት ልጅ ስትወድ ስታፈቅር እንዲህ ናት። ማንነትህን ትቀበልሃለች። ከዛ ደግሞ ማይመቻት ጥሩ አይደለም ብላ የምታስበው ልክ እንደ ሱስ አይነት ነገር ደግሞ ካለ ባህሪም ካለ እቀይሯለሁ ብላ ታምናለች። በፍቅሯ እንደዚህ ትተማመናለች። እኔ ስለሚወደኝ ስለምወደው ይቀየራል ብላ የዚህን ያህል እምነት ትጥልብሃለች። እና ከአንተ ጋር ስትሆን ከነ ሁሉ ነገር ስትቀበልህ እንግዲህ መቼ ሰው ጥሩም መጥፎም ነገር ይኖረናላ ከነዛ ሁሉ ነገር ስትቀበልህ ችላ ማለትን እናያለን፣ በቃ ብዙ ጊዜ ማለት ነው። እች ልጅ ግን ይህንን እያደረገች ያለችው ሌላ ምንም ምክንያት ስለሌለ ስላላት አይደለም፣ ስለወደደች ነው። እንደዚህ የምታደርግን ሴት ግን አብዛኞቻችሁ ወንዶች በቃ መሄጃ የሌላት ሌላ የሚፈልጋት ሰው የሌለ ይሆናላ እንደዚህ አይነት አድርጋችሁ ታያላችሁ። ግን እያ አይደለም፣ ስለወደደችና ስለወደደች ነው እንዳልኳችሁ ነው። ቅድም ሴት ልጅ በዙሪያዋ በጣም ብዙ የሚጽፉላት፣ የሚያወሯት፣ ሊያገኟት የሚፈልጉ አጋጣሚዎችን የሚጠብቁ ብዙ ወንዶች አሉ፣ ብዙ ማለት ነው፣ በጣም ብዙ ወንዶች አሉና። አማራጭ አጣ መሄጃ ሳይኖራት ምናምን አድርጋችሁ አታስቡ። በቃ አንተ ጋር ሆና እንድትለወጥ የምትጥረው ማንነትን የተቀበለችው ምናምን ስለወደደች ስላፈቀረች ነው። ዛሬ ብዙዎቻችሁ አብዛኞቻችሁ ወንዶች የማትረዱት እኛ ሴቶች ፍቅር ሲይዘን የምናደርጋቸው ነገሮች ብዬ አንድ አራት ነገሮችን ነገርኳችሁ። በጣም እንደሚያግዛችሁ እንደሚረዳችሁ አልጠራጠርም። ምን ታስባላችሁ? የዛሬውን ቪዲዮ እንዴት አገኛችሁት? እስኪ ኮመንት ላይ ሀሳባችሁን ጻፉልኝ። እዚህ ድረስ መታችሁ፣ ቪዲዮ ተመችቷችሁ፣ ዋው ናፊ፣ የዛሬው ደግሞ በጣም ልዩ ነው እያላችሁ ግን ላይ ካላደረጋችሁትም አይደል? በቃ እሺ፣ አሁን አድርጉት። በጣም አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እስከምንገናኝ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው።